ማዚክብራሃዴና ማክራዴና ማሸለብራሃዶኖስ ኮፕራዲያና ማያ በተለያየ ዓለም ዳርቻ ላይ ያላችሁ ሰዎች ይህን አጭር ጸሎትን በቦታችሁ ላይ እጸልያለሁ። በናዝሬቱ በጌታ በኢየሱስም ከናንተ ጋር ታግሎ ታግሎ ታግሎ ታግሎ አልከፈትም ያለው ደጅ ከዚህ ምሽት ጀምሮ በኢየሱስም አውቆ እንዲከፈት እጸልያለሁ። ሚያስጨነቀ ጸሎት ከፊታችሁ ላይ የወደቀ እንደሆነ እጸልያለሁ። የእግዚአብሔር ታምራት በሕይወታችሁ ላይ በኢየሱስ ስም እንድመጣ እጸልያለሁ። መንፈስ ቅዱስ ሙሉ ማንነታችሁን እንድቆጣጠር እጸልያለሁ። በኢየሱስ ክርስቶስ ስም በለቅሶ ፋንታ በኢየሱስ ስም የደስታ አክሊል እንድትቀበሉ እጸልያለሁ። በኢየሱስ ክርስቶስ ስም የተዘጋ ደጆቻችሁ አውቆ የተከፈተ እንደሆነ እጸልያለሁ። በሕይወታችሁ ላይ የእግዚአብሔር ታምራት ይለፍ፣ የእግዚአብሔር ድንቅ ይለፍ። በኢየሱስ ክርስቶስም የደከማችሁ ሰዎች፣ ጉልበት ያጣችሁ ሰዎች፣ የጠሎት ኃይልን የተበላችሁ ሰዎች ኃይላችሁ አሁኑ የተለቀቀ እንደሆነ ይጸልያለሁ። ብርታት በሕይወታችሁ ላይ እንድመጣ ይጸልያለሁ። እግዚአብሔር ድንቅ ታምራት በሕይወታችሁ ላይ እንደሆነ ይጸልያለሁ። እግዚአብሔር ድንቅ ታምራት በቤታችሁ ላይ እንደሆነ ይጸልያለሁ። በኢየሱስ ክርስቶስም የተዘጋ ነገር ከዚህ ሰዓት ጀምሮ በኢየሱስም መከፈት እንዲጀምር ይጸልያለሁ። መውለድ ያልቻላችሁ ሰዎች እንድትወልዱ ጸልያለሁ። የትዳር ደጅ የተዘጋችሁ ሰዎች ትዳራችሁ ደጅ የተከፈተ እንደሆነ ጸልያለሁ። በኢየሱስ ክርስቶስም የተኛው በፋይናንሻል ዓለም ላይ የተቀመጠ የመናፈስታዊ አሰራር የተበላሽ እንደሆነ ጸልያለሁ። የእግዚአብሔር ክብር በሕይወታችሁ ለከፍ ብሎ ይታይ። የእግዚአብሔር ሞገስ በሕይወታችሁ ለከፍ ብሎ ይታይ። የእግዚአብሔር ኃይል ራሃዲና መክላዳባሳናማያ ጅሌ ፍሮታ ካምብራህ ዲና መክላ ዲና ማያ ዳጋ ሳካቴ የእግዚአብሔር ጉልበት፣ የእግዚአብሔር ብርታት፣ የእግዚአብሔር ክንድ በኢየሱስ ስም። የመንፈስ ቅዱስ ኃይል በሕይወታችሁ ላይ ይታይ በኢየሱስ ስም ይታይ፣ በዘመናችሁ ላይ ይታይ፣ በቤታችሁ ላይ ይታይ፣ በስራ ቦታ ላይ ይታይ በኢየሱስ ስም። ብርታት ብርታት ብርታት በኢየሱስ ስም በኢየሱስ ስም። ጤንነታችሁ በኢየሱስ ክርስቶስ ደም የተሸፈነ ይሁን። በእናንተ ቤተሰብ ላይ የታወጀ ከርስ ይሰበር። በእናንተ ላይ የታወጀ ከአባት የመጣ ከአያት የመጣ ከቅድም አያት የመጣ ከቅንዥላት የመጣ በኢየሱስም ከምንዥላት የመጣ ከፍናዥ የመጣ ከአስልጠ የመጣ ከመንትቤ ከደርባት የመጣ የሰባተኛው ዘር ሐረግ እርግማን በኢየሱስም ይፍረስ። ሰላማችሁ የበዛ ይሁን በኢየሱስም። ተባረኩ።